በስመ አብ ወወልድ ወመንፈስ ሁንፈስ ቅዱስ አሐዱ አምላክ አሜን። ትወዳችሁ በጌታችን በመድኃኒታችን በኢየሱስ ክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ በብዙ ጸጋና ምሕረት በጎነቱ በፍቅሩ የሚያኖረን የሚያኖራችሁ ከሰማያት ወርዶ ከእናታችን ከእመቤታችን ተወልዶ መስቀል ላይ በተሰቀለ ጊዜ ዕዳ ሲከፍል ዕዳው የተከፈለለት የዳነ ሕዝብ ያደረገን ያደረጋችሁ ብሩካን እግዚአብሔር ልጆች ቅዱሳን ቤተሰቦች ሁላችሁ እንዲቆያችሁ ሁሉን የሚችል አምላክ ጌታ መድኃኒታችን ኢየሱስ ክርስቶስ ከሰማይ አባቱ ከአብና ከሕያው መንፈሱ በአንድነት በሶስትነቱ የተወደደ የተመሰገነ ይሁን። ቤተሰቦቼ "ሀገርህ ወዴት ነው" በሚል ርዕስ ነው መንፈስ ቅዱስ ዛሬ የሚናገረን በትንቢተ ዮናስ ምዕራፍ አንድ ስምንት ላይ በዚያን ጊዜ ይህ ክፉ ነገር በማን ምክንያት እንዳገኘ እባክህ ንገረን፤ ሥራህ ምንድን ነው? ከወዴት መጣህ? ሀገርህ ወዴት ነው? ወይስ ከማን ወገነህ ብለው ጠየቁት። የተርሴስ መንገደኞች የተሳፈረውን እብራዊ ነቢይ ዮናስን ከጀልባው በታች ተኝቶ ባገኙት ጊዜ የጠየቁት ጥያቄ ነው። ዛሬ በእርግጥ በዮናስ ጉዞ ላይ አይደለም ትምህርት የምንማረው ነገር ግን በዚህ ጥያቄ ውስጥ ራሳችንን እንድንጠይቅ የምንፈልገው ነገር ስላለ ነው። የተርሴስ መንገደኞች ከፍተኛ አውሎ ንፋስ እንደተነሳባቸው ያንን አውሎ ንፋስ በመርከቡ ላይ የተነሳውን ለመቆጣጠር ብዙ እንደለፉና እንዳቃታቸው የመርከቢቱ መርከበኞች ባለሙያዎች በመርከቢቱ ላይ የተጫኑትን ዕቃዎች ቢያራግፉ የመርከቢቱን ሸራዎች ወደ ንፋስ አቅጣጫ ቢያስተካክሉ ይህን ትልቅ አውሎ ንፋስ ሊቆጣጠሩት ስላልቻሉ ቀጥታ ወደ ውስጣቸው ገብተው ወደ ራሳቸው መጠየቅ አጥፍተን ከሆነ የሚነሳው ይሄ ሁሉ ወጀብ ከውስጣችን ቢሆንስ ብለው እንደጠየቁ ነው የምናየው። እግዚአብሔር ልጆች እነዚህ ነጋዴዎች ናቸው፣ ግን በውስጣቸው መንፈስ ያላቸው ከአምላክ ጋር ባላቸው ግንኙነት ውስጥ መንገዳቸውን የሚመረምሩ ልባሞች ሰዎች መሆናቸውን ሁልጊዜ እናደንቃለን። ይሄ መጽሐፍ ክፍል ስናነብ ችግር ሲገጥማቸው ችግሩን ከውጫዊ ነገር ጋር ብቻ ማገናኘት አይደለም ይነሱ ለምሳሌ የነፋሱ አቅጣጫ ወደኛ ስለሆነ ነው፣ አየር ግፊት ስላለ ነው፣ እንዲህ እንዲህ ብቻ ምክንያታዊ ነገሮችን ደድሮ እየደረሰ ያለውን ጥፋት ከማስተካከል ይልቅ ዝም ብሎ መጋፈጥን፣ ብዙ ሰው ዓለም አጠቃላይ ይሄንን ይመርጣላል። እነዚህ ግን አይ ይሄ ንፋስ ከእግዚአብሔር ቁጣ ሊመጫ ይችላል እና ምን አጥፍተናል ብለው እራሳቸውን እንደመረመሩ የምርመራው አካል ደግሞ ይሄ የተሳፈረ ዕብራዊ ሰው ምን እንደሰራ እና ለምን እንደተሳፈረ መጠየቅ ነበረባቸው። ውስጣቸውን መረመሩ። ውስጥን መመርመር ሁልጊዜም ቢሆን ደጃችን ላይ ለሚነሱ ችግሮች መፍትሄ ሊሆን ይችላል። ምንድን ያጠፋሁት? አምላኬን ምን በድየዋለሁ? በመንገዴ ምን ተናግሬ ይሁን ምን ብዬ ያውቃለሁ? ከዚህ ቀደም ሰው ላይ፣ በሰው ህይወት ውስጥ ገብቼ ይሁን ወይ የሰው ኑሮ ነግቼ ይሁን ወይ ማለት እግዚአብሔር የሰውን እንባና ሐዘን እኔ ሊያምጡቶት ቆጥሮብኝ ሆን ወይ ማለት ምን አድርጌ ሆን ብሎ ዞሮ ወደኋላ መመልከት እና ንስሐ መግባት መስጠት እንደሚገባ ከተርሴስ ነንጋዴዎች መርከበኞች እንማራለን። ደግሞም እርምጃቸው ተግባራዊ እርምጃ ነው። ህይወታቸውን ለማትረፍ ተግባራዊ እርምጃ ይወስዳሉ። ዮናስን ከመርከብ መጣል ካለባቸው ምንም እግዚአብሔርን ቢፈሩ እንኳን እጣውጥተው ነው ከመርከብ የጣሉት። ምን ያህል ከእግዚአብሔር ከአምላክ ጋር ለመታረቅ ያላቸውን ቁርጠኝነት ይህንን እንኳን በማድረግም ጭምር አሳይተውናል። ሁሌ ንስሐም መጸጸትም ራስን መውቀስም ተግባራዊ መሆን አለበት። መጣል የሚገባንን ከውስጣችን ጀልባ ላይ አውጥተን መጣል ይገባናል። ይህ ማለት ሰውን ማስወገድ ትዳር መፍታት ማለት ግን አይደለም። እንደው መጣል የሚገባን አመሎች አሉን አለል እኔ በጣም ተናዳጅ ነኝ፣ አኩራፊ ነኝ፣ ቁጡ ነኝ፣ ትስታም ነኝ፣ ገንዘብ ወዳለው ለሰው ግድ የለኝም አንደበት ያስቀይማል እያለን ይሄን ተተሸክመን ማዕበሉ ሲናዋወጥብን እሱን አቅፈን በማዕበል በአውሎ ነፋስ መመታት የለብንም። አይ የለም፣ ይሄኛውንማ በመጸጸትና እግዚአብሔር፣ በቃ እንካ ይሄ ድካሜ ነው፣ ለደግሞ አልፈልግም ብሎ መተው በጣም ወሳኝ ነገር ነው። ይህንን አስተምረውና እነዚህ ሰዎች ዮናስን ሲጠይቁት ሀገር የት ነው ብለው ጠይቀውታል። እንግዲህ የእግዚአብሔር ልጆች ሀገራችን የት ነው? ሀገራችን ሁላችንም እንደምናውቀው በሰማይ ነው። ሀገር አለን ኢትዮጵያ ወይም ኤርትራ ደግሞ ሀገር አለን በሰማይ እንላለን። አ ግን የሰው መንፈሳዊ ሀገር እግዚአብሔር ህልውናው ነው። በእግዚአብሔር ውስጥ መኖር የእግዚአብሔር ህልውና የኛ ሀገራችን ነው፣ መኖሪያችን ነው። ሰው እግዚአብሔር ካረዳው ሀገር ውስጥ በራሱ ሀገር ውስጥ አይኖርም። ጌታችን የተሰቀለው በገዛ ወገኖቹ ነው ህፃዎች የተገደለው ሰማዕቱ እስጢፋኖስ በገዛ ወገኖቹ በእስራኤል ያዕቆብ የተገደለው ታላቁ ሐዋርያው ያዕቆብ በእብራውያን በእስራኤላውያን ድንጋይ ነው በገዛ ሀገሩ በገዛ መንደር ውስጥ ነው ሌሎቹ ሀገራቸውን ለቀው ወጥተው በዚህ በሰው ሀገር ሆነው ተደብድበው ተሰይፈው ተሰቅለው የሞቱ ቅዱሳን አልነበሩ ግን በገዛ ሀገራቸውም ደግሞ የሞቱ አሉ። ስለዚህ ወላችሁ እግዚአብሔር ካልሸፈነ ወይም በእግዚአብሔር ውስጥ መኖር ካልቻለን ሀገር የሚባል ነገር አይኖረንም። ሀገር በራሱ ሀገራችን ሊሆን አይችልም። ሀገር ስለዘፈንላት ስለወደድናት ብቻ ሀገር አትሆንም። ራሱ በሀገር ውስጥ ነዋሪው በሀገር ውስጥ የሚኖረው የሚወለደው በሀገር ውስጥ የሚዳረው በሀገር ውስጥ ሰርቶ አትርፎ የሚያድረው ሰው እግዚአብሔርን ሀገር ከማድረግ ነው መጀመር ያለበት። ስለዚህ እናንተ ሀገር የት ነው? ኢትዮጵያ ነው፣ እኔ የባሌ ሰው ነኝ፣ የጎንደር ሰው ነኝ፣ እኔ የወሎ ሰው ነኝ፣ እኔ የትግሬ ሰው ነኝ ማለት ከዛ ነው መጀመር የሚገባል። በእግዚአብሔር ሕልውና ውስጥ ግን በመኖር ነው ሰው መጀመር የሚገባው። የእግዚአብሔር ህልውና ሰፊ ሀገር ነው። አያጋጭም፣ አያጣላም፣ ድንበር የለውም። እንደዚህ አይደለም፣ ይሄ እርስቴ ነው፣ ከሀገር ይወጡልኝ አይባልም። ጠበበኝ እያሉ መግፋት የለም። እግዚአብሔር ህልውና ሰፊ ነው። እግዚአብሔር መንፈሱ፣ ጥላው ሰፊ ነው። እግዚአብሔር ልጆች፣ እውነት ለመናገር እኛ ኢትዮጵያውያን ቀድመና እግዚአብሔርን ሀገራችን ማድረግ አለብን ቀድመን እግዚአብሔር ሀገራችን ሲሆን ሀገራችንም የእውነት ሀገራችን ትሆናል። እንደናፈቀችን እንኖርባታለን። እጅግ ብዙ ሰዎች ሀገራቸውን እየናፈቁ ከሀገራቸው ወደ ሩቅ ነው የሚኖሩት። እጅግ ብዙ ሰዎች ደግሞ ሀገራቸው ውስጥ እየኖሩ ውጭ ሀገር እየተመኙ ይኖራሉ፣ ይመኛሉ የሰው ሀገር። ለምንድን ነው ሀገር ያልበቃችን? ሀገር ስላልበቃችን ነው። ገነትም ከእግዚአብሔር ጋር ካልኖሩ ይጠበናል፣ ይጠበናል። አዳምና ሔዋን ልምድ ከገነት የወጡት ገነት ውስጥ ሆነው በእግዚአብሔር ህልውና ውስጥ መኖር ሲገባቸው በእባብ የሀሳብ ህልውና ውስጥ ገቡ። ወደ ጠባቡ ዓለም መጡ። ሰፊ ወደሆነው በሰላም ወደኖሩበት በኖሩበት ሀገር ልመኖር አልቻሉ። እነሱ ይኖሩ የነበሩት በእምነት ነው። አናብስትን ጎፈራቸውን እየዳሰሱ ከአናብርት ጋር እየተላፉ ከምድር አራዊቶች ጋር እየተጫወቱ ለነዛ ምድር አራዊቶች ስም እያወጡ ተቀድሰው እግዚአብሔር ሀገር በሆነባት ገነት ውስጥ እየኖሩ እያለ የሆነ ቀን ግን ከሀገራቸው ወጡ። በቃ እባ ወደሚባለው ወደ መጥፎ አውሬ ክልል ገቡ። ያ የእምነት ኑሮ ተበላሽ። ስለዚህ ሰው ገነትም ውስጥ ቢሆን እግዚአብሔር የልቡ ሀገር ካልሆነለት እየኖረው ማለት አይቻልም። በጣም ትልቅ ሀገር ከተማ፣ ትልቅ የሰለጠነ ዓለም በአሜሪካ ከተሞች፣ በካናዳ ከተሞች፣ በአውስትራሊያ፣ በአውሮፓ ከተሞች፣ በአረብ ከተሞች የምትኖሩ በኢትዮጵያ በትልቁ አዲስ አበባ የምትኖሩ በቃ ይሄ ነው ሀገር። አስፋልቱ ያምራል፣ አበቦቹ ያምራሉ፣ ስልጣኔ ያምራል፣ ቴክኖሎጂ ያምራል፣ ዘመናዊነት ያምራል። ቀላል ነው፣ ህይወትን ቀላል ያደርጋል። ግን በዛ ልክ ተመሽቷችን ያለችት ነው። እንደሱ ነው ሀገር እግዚአብሔር ሲሆን ነው የሚመቸው። እሱም እሱም ሀገር እሱም ሀገር። ሀገር እግዚአብሔር ሲሆን መኖሪያ እግዚአብሔር ሲሆን እግዚአብሔር የመማፀኛ ከተማ ነው የሚባለው። የመማፀኛ ከተማ በስህተት የሚያጠፉ አጥፊዎች፣ ሰው የሚገድሉ ሊሆኑ ይችላሉ። የሞት ፍርድ የሚፈረድበትን ወንጀል የሚሰሩ አጥፊዎች እንዳይገደሉ ሮጠው የሚሸሸጉበት ከተማ ማለት እዛው ሲገቡ በፍጹም ማንም እንዲካቸው አይችልም። ህግ እንደዛ ያላል የሙሴ ህግ። መማጸኛ ከተማ ውስጥ ገብተው የተቀመጡ እዛ ወት መጥተው ሰዎች ሊገሏቸው የህግ አስፈጻሚዎች አይችሉም። እግዚአብሔር የመማጸኛ ከተማ ሮጦ የእግዚአብሔር ስም ይጸና ግንብ ነው ይልና፣ ቅጥር ማለት ነው፣ ግንብ ማለት የታጠረ ቅጥር ማለት ነው እና ጻድቅም ሮጦ ወደሱ ይገባል። ቶሎ ብላችሁ ወደ እግዚአብሔር ሀገር ግቡ። አምላካችሁ ሀገር የሆንላችሁ ቶሎ ብላችሁ ተሰብሰቡ። ወደ ነሳችሁ እረኛ ወደ ሞተላችሁ እግዚአብሔር ልጆች እሱ ሀገር የሆንልን፣ እሱ ሀገር ከሆነልን ከጉድጓድም እንወጣለን። አዳልጦ የምንወድቅ እንነሳለን። ዮናስ አዳልጦ ተርቆ ነበር የወደቀው። መሬት ላይ እንዳይመስላችሁ ባህሩ ልብ ውስጥ ነው የወደቀው፣ ውቅያኖስ ውስጥ ነው የወደቀው። በአሳ አንበሪ፣ በሬ፣ በሻርክ ተበልቶ በህይወት ግን ወጥቶ ሰብኳል። እግዚአብሔር ሀገር ስለሆነለት፣ እግዚአብሔር ሀገር የሆነላቸው እነ ዳንኤል በስደት ሀገር በባዕድ ሀገር የከበሩ የመኳንንት ታማካሪዎች ሆነው ነግሰዋል። እግዚአብሔር ሀገር የሆነለት ዮሴፍ በግብፅ ሀገር በግብፅ ውስጥ ልቡ እስራኤል ነበር። እስራኤል የምትባል ሀገር ነበር የእሱ ልቡ። እሱ የእግዚአብሔር ከተማ ነበር። የግብፅ እህል ሰፋሪና መጋቢ መጋቢ ሆኖ ቅዱስ እርሻ ሆኖ ታይቷል። እግዚአብሔር ሀገር የሆንላችሁ እግዚአብሔር ልጆች በህልውና ውስጥ በሱ ውስጥ መኖርን እግዚአብሔር ይስጣችሁ። ይስጣ እሱን እግዚአብሔር ልጆች ዮናስን ይጠይቁት። ጥያቄ ውስጥ እኛም አለንበት። የት ነው ሀገር? ማን ነው ሀገር? ከምንድን ነው የምንጀምረው? እኔ ሀገር በእግዚአብሔር ውስጥ መኖር ነው። በእግዚአብሔር ልብ ውስጥ መኖር ነው። ሀገር በእግዚአብሔር ልብ ውስጥ ነው ያለው። ምክንያቱም የሀገር ሰዎች ይሰቅላሉ። የሀገር ሰው እኮ ብቻውን አይታምንም። ሊሰቅለን ይችላል፣ ከሀገሩ ሊያስወጣን ይችላል፣ ሊተፋብን ይችላል፣ ሊያሳድደን ይችላል። የሀገር ሰው የሀገር ሰው ሊክደን ይችላል። ብቻችን ሊተወን ይችላል። ማይከዳ እውነተኛ ሀገር እግዚአብሔር ብቻ፣ መድኃኒዓለም ብቻ። ያ ቅዱስ ልቡ ያየውሃ የውሃ ልቡ ነው የኛ ሀገር። ልቡ ውስጥ ግቡ፣ እግዚአብሔር ውስጥ ተሸሸጉ። ሸሽገኝ፣ ውስጥ አኑረኝ በሉ፣ በጥላህ ልረፈሉ በልዑል መጠጊያ ሁሉን በሚችል አምላክ ጥላ ውስጥ እደሩ። ይህ ሀገር ይሆናላችሁ፣ እንደ ሄኖክ እማትገኙ ትሆናላችሁ። እግዚአብሔር የወሰደው የሸፈነው፣ የከለለው፣ የሰወረው አካሄዱ ከእግዚአብሔር ጋር ያደረገ እግዚአብሔር የወሰደው ያልተገኘው ያ የተጠበቀው ሰው በረድኤተ እግዚአብሔር የተሸፈነው ሰው ደመና የሸፈነው ሰው እንሆናለን። እውነት ይህ እንደምነግራችሁ ስንወጣ ስንገባ ማንነታችን ሰዎች እንሆናለን። ሞት የማያይን ጥፋት የማያይን እግዚአብሔር ሀገር ይሆንልን፣ ሰዎች እሱ ማንም በማይቀርበው ብርሃን ይኖራልና በብርሃን ተሸፍነል ይኖራል። የእስራኤል ልጆች ከቀሳፊው መላክ ያመለጡት የአንድ የደም ምልክት እያዩኗል። ደሙ ሲመለከት የእግዚአብሔር ክብር ደመናን ያን ቤት ሞልቶት የሚያው መላኩ ያልፈዋል፣ ያልፈዋል እና የሚቀጥለው የደም ምልክት የሌለውን ግብፃዊ ቤት ነበረ ይገድልኝ ነበር። የእግዚአብሔር የክብር ደመና ሰፈር ውስጥ ተቀምጠን ይሸፍነናል፣ እያለፈን ይሄዳል የሞት መልአክ። እግዚአብሔር ሀገር ሲሆንልን፣ እግዚአብሔር ሀገር ይሆንላችሁ። እግዚአብሔር ልጆች የሰማነውን ነው፣ በልባችን ጻፍ። እግዚአብሔር ቸርነት፣ ሂነታችን፣ ሞታችን፣ ረሊት፣ በረከት የመላት ጥበቃ አብሮን ይሁን። በትምህርቱ ላይ ኮሜንት አርጉ እንደተለመደው። እግዚአብሔር ይባርካችሁ። ተሳትፏችሁ በጣም ደስ ይላል። ሼር አርጉት። የላይክ በተነንትን ስትጫኑት ትምህርቱ ሰዎች እንዲሰሙት ይሆናል።